ህዋቶች እንደፈለጉ ነበር እነሱ ግን፣ ውስጥ ለውስጥ ሰሩ። ጎበዞች ናቸው። ስ ምንድን ነው ምን እንደመስ ከሚል የጌታ ባሪያ ምንድን ነው፣ ባሪያ ምን ይበል የሚባል ነገር አለ። ቀን እስኪ ያልፍ፣ ቀን እስኪ ያልፍ ድረስ ይህን ነገር ያደረግ ነበር። ስለዚህ አሁን በዛ ውለታ የነበራቸው ሰዎች በአሁኑ ሰዓት በዶክተር አብይ ተከብረው የማይነኩ ሰዎች ሆነው እንቁ ሆነው ተቀምጠዋል። በጣም ግፍት ሰርተዋል በኦሮሞ ልጆች ላይ በአማራዎቹ ላይ ሰርተዋል ህወሓቶች። አሁን ግን እንደነገርኳችሁ እንደ ተመስገን ጥሩነ ዶክተር አብይ የሚያምነው ሰው የለም፣ እንደ ተመስገን ጥሩነ። ምክንያቱም ደህንነቱን በሙሉ የሰጠው ነሱ ነው ትልልቅ አሁን ለምሳሌ ኦሮሞዎች በብዛት በውትድርና ብታይ ከመንግስቱ ኃይለ ማርያም ጀምሮ አብዛኛዎቹ ብታይ ውትድርና አገር በመጠበቅ ላይ ይታወቃሉ። ግን እንዲነን ብለው ስለማያወሩ ስለማይደነፉ ምናምን ምናምን ምን አይባልም፣ አቴንሽን አይሰጣቸውም። ፎከሱም እዛ ላይ አይደለም፣ ፎከሱ እዛ ላይ አይደለም። አንዳንዱ ግን መርጦ ዘሩ አስገብቶ ሌላ ነገር ማድረግ ይፈልጋል። አሁንም ከዛ ነገር እንማር። አሁንም ከዛ ነገር እስካልተማረን ድረስ ምን ይሆናል? የአማራ ህዝብ ይጎዳብናል። የአማራ ህዝብ በጣም ይጎዳብናል። አሁንም እነግራለሁ፣ አማራ ክልል ላይ መጥቶ ቦታውን ወስዶ ልኑርበት ያለ አንድም የለም። ስለዚህ ጥያቄ ፉርሽ ይሆናል። አማራ ክልል ላይ መጥቶ ልኖርበት ጎጃም ላይ ካልተንፈላሰስኩ ብሎ ያዙ ይልቀቁኝ የሚል የለም። ጎንደር ላይ መጥቶ ካልተንፈላሰስኩ የሚል የለም። ወሎ ላይ ሁሉም አንድ ላይ የሚኖርበት ነው። ወሎን መቀየር አይቻልም። ስ ቢውርፎ ስለዚህ የምትነጫነጨው መነጫነጭ ውሃ ነሳም እያልኩ ነው። ውሃ ነ ውሃ አይቋጠረም። ጦርነት ነበር፣ ግፊያ ነበር፣ ጓገጭ ነበር። አዎ ነበር ግን ውሃ ያነሳ። አሁን ወደ ሰላም የአማራ ልጅ ቢመጣ ትምህርት ቤት ቢገባልኝ፣ አሁን መሳሪያውን ግዙ እና ብቹ ስማኝ፣ ብአዴን መሳሪያ ለመግዛት ተስማማ። ምንም ላትነኳቸው፣ አማራ ፋኖ የተባሉ ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። ለአለመንካት ካልገብታችሁ፣ ቃል ገብታችሁ እያመጡ በዋጋ መሳሪያውን ይሸጥላል ይገላገላል። መሳሪያውን ይሸጥላል፣ ይገላገላል። መሳሪያውን ይሸጥላል፣ ይገላገላል። በሰላም ትገላገላል፣ ሳትነካከል ውጭ። ያለውን ፍየል ጠባቂና አዝማሪ አማራን ሊመራው አይችልም። እኔ አልስማማ። ፍየል ጠባቂና አዝማሪ አማራን መምራት የለበትም። ብሊቭ እንደ ስለዚህ በደንብ በደንብ በደንብ ያንን ነገር መስራት አለባቸው። በዚህ ላይ የአማራ ልጅ መስራት አለበት። ምን አማራን ስለሚጎዳ ጦርነት ለአማራው አይጠቅመው ምንም ጥቅም የለው። ስለዚህ የአማራ ወንድሞቼ የተከፋችሁ አላችሁ ብዙ ነገር ያደርጋለም። እግዚአብሔር የተመሰገነ ይሁን። አማራ ክልል ላይ በውልቼር የሚሄድ ብዙ ሰው አታመጡ፣ በክራንች የሚሄድ ብዙ አማራ አታመጡ። ለምን ጦርነቱ የከፋ ስላልሆነ፣ የከፋ ጦርነት አይደለም። አማራ ላይ ትግራይ ላይ እንደተደረገው የከፋ ጦርነት ቢኖር ትግራይ ስትሄድ ደመንባት አለቅሳለን። ታቡ እኔ ለአማራው ወንድሞቼ አንድ ነገር ሳይ በጣም ችግሩ ሳይገቡ መናገር ስለምፈልግ ነው። ጦርነት ለማንም ለአማራ ልጆች አይጠቅምም። ኢትዮ ሶስት ስልሳን ካየ በኋላ አማራ ጦርነትን በቃይ ማለት አለብን። ለዘመናት ገንዘብን ረጨ፣ ገንዘብን ተቦጠቦት፣ ገንዘብን ተበላ። ቀበሌ እንኳን አልያዙ ተራ ቀበሌ። እነሱ እኮ ስልሳ አመት ተዋግተው ነው ስልሳ አመት አቀናብረው ነው ስልሳ አመት ዲጄ ሆነው ነው። አይሰራም። አማራ ብቃት ካለ እዛው ላይ መድረኩ ላይ ጥሩ በፖይንት እያስቆጠርክ የራስን ሰው ለማስገባት ከባድ ነው ብዬ አላስብም። ከባድ አይደለም። አማራ ክልልን ላልማ ብትል አብይ ለምን ይቃወማል? ዩቴር ነኝ። ምንድን ነው አብይ የሚቃወመው ንገረኝ እንጂ አማራ ክልልን ላልማ ብትለው እንዴት ነው የሚያኮርፉ አብይ ንገርኝ እስቲ፣ የፈለግከውን ላንጉጅ ያምጣ። ስለዚህ የአማራ ልጆች ጥንቃቄ አርጉ። ወደ ኤርትራ ስንሄድ አሰባችን። በቅርቡ ከአስመራ የኢትዮጵያ መከላከያ ሰራዊት መግለጫ ሲያወጣ ትሰማላችሁ። በቅርብ እችን ቃል እንዳትረሱ። ከአስመራ የኢትዮጵያ መከላከያ ሰራዊት መግለጫ ሲያወጣ በቅርቡ ታያላቸው። ኩን ፍ አማራ ፋኖ ትላለች የምትኖረው እኮ፣ የምታሳዝን ይቺ ልጅ ሩዝ ቀካይ ናት፣ አይገርም። አረ ማዳም ብዬ እንዳትሰማሽ፣ እንደው በጌታ ኩኖፍ አማራ ፋኖ ትያለሽ ሩዝ እየቀቀልሽ ለጤናሽስ ጥሩ ነው። ማዳምን የታርገሻት ነው። ኩኖፍ አማራ ፋኖ ነው የምትይው፣ ገለቴ ሎስ አንጀለስ ገለጤ ኦነሽ እንዴ አወኩሽ አወኩሽ። አዎ፣ በሱዳን በኩል አልፈሽ ወጣሽው ልጅ። ኢትዮጵያን ማታቂያት ሱዳን ይኖርሺው አንቺ ነሽ። ሱዳን የምትኖሪው የነበርሽ ከሱዳን ወደ አሜሪካ የመጣሽው። አወኩሽ አወኩሽ አወኩሽ። አይዞሽ አይዞሽ አይዞሽ አይዞሽ እናቱ አይ ዌንት ቱ ፕራይቨት እስኩል እንዲ ናናና አውቃለሁ። ሙሉ ፋሚሊሽን አውቃቸዋለሁ። ሙሉ ፋሚሊሽን አውቀዋለሁ። ስለዚህ ዝም ብሎ ያዙ ይልቀቁኝ። አይደለም የአማራ ህዝብ እኔ ነፃነቱን ነው የምፈልገው። ሚና ከየለ ኖቦዲ። ግን አሁን በአሰብ ጉዳይ ኢትዮጵያ ከረር ያለ መግለጫ አውጥታለች። ይህን ደግሞ የምንስማማበት ነው። ኢትዮጵያ ወደብን ወደብ ያስፈልጋታል፣ መስራት ያስፈልጋታል። አሁንም እኔ የምለው ኤርትራ ተጠቅማበት አድጋበት ኖራበት የምትሰራበት በልጽጋበት ቢሆን ዊዶን ኬር ቢያንስ ለመነጫነጭም አዲስ አግሪ ለማድረግም ምንም ለማለት ኦኬ። ይነዋት እየሰሩበት አይደል እንዴ? በቃ አንድ የተወሰነዋ ወስደውበታል ተጠቅመውበታል ትላለ ኢቭንም ወረቀትም ባይኖር ማለት ነው። ወረቀት እንኳን ባይኖር ምንም ነገር በሌለበት ነገር ላይ የግመል ሽንት እየሸናበት የሚዋልበት ቦታ ላይ ደሜ ነው አጥንቴ ነው ብትለኝ አልሰማ አልሰማ። ስለዚህ ኢትዮጵያ ወደብ የባህር በር ያስፈልጋታል። የባህር በር ጥያቄዋ ደግሞ ዓለም አቀፋዊ ነው። ዶክመንቶች አሳይታለች ለዓለም በሙሉ የኢትዮጵያ ጀግንነት ለአለም በሙሉ አሳይታለች። በአሰብ ጉዳይ ተፈርሞ የተሰጠ አንድ ወረቀት የለም። ኖር ኢቭን ሲንግል ፔፐር አንድም የለም። ስለሌለ ኢትዮጵያውያን በዚህ ጉዳይ እንኳን ደስ ያለ ይህን ነው። ስለዚህ በጣም በጣም ይሄን ነገር ጥሩ ጥሩ ነገር እናደርጋለን። ኢትዮጵያ ሰላም ይብዛ። ለኢትዮጵያ የሚጠቅም ነገር ነው እንኳን ለኢትዮጵያ፣ ኤርትራውያን የሚጠቀሙበት ነገር ነው። ኤርትራውያን ትጠቀማላችሁ እንጂ አትጎዱ። እውነት ነው ነገር ኤርትራውያን አትጎዱበትም። ለምን አሁን አሰብ ምን አረጋችሁበት? ምን ግመል ከሚሸናበት ኢትዮጵያውያን ተጠቅመው ኢትዮጵያን ቫኬሽን የምትሄዱት መቼም ኤርትራ አትሄዱ። ኤርትራ ለቫኬሽን ሄድኩ የሚል አንድ ኤርትራ አታመጣም። ስለዚህ ኢትዮጵያውያኖች እንጠቅማቸዋለን? ኢትዮጵያ ነው ብዙ ሀብት ንብረት ያላችሁ ኤርትራውያን አውቃለሁ ለምን ሰላም ስላላት ኢትዮጵያ ላይ ተከብራችሁ ክብራችሁ ሳይነካ የምትኖሩባት ሀገር ናት ኢትዮጵያ ሀገር ነው ስለዚህ እዚህ ላይ ወይ ወይ ወይ ወይ ባለ በጮኸ ቲክታክ ላይ በጮኸ የሚመጣ ነገር የለም ኢትዮጵያ በደንብ አርጋ ትጠይቃለች ሌሎች ባንዳዎች ባንዳዎች ካላችሁ አሁን የአማራ ልጆች መጠየቅ ካለባችሁ የአማራ ጥያቄን መጠየቅ መብት አለው። አማራ አማራ ፋኖ ተበድያለሁ የሚል ተጨቁኛለሁ የሚል ምናምን ጥያቄውን አልቃወም መብት አለ። ፋኖ ብልጽግና ጋር ምናምን ጓገጭ መባባል መብት አለ። መብት ነው፣ መብት የተጠበቀ ነው። አሁን በወደብ ጉዳይ ግን ለምቦጭን የምትል ካለ ናው እንነጋገራለን። ናው አማራነትህ ጥያቄ ምልክት ውስጥ ይገባል። ምክንያቱም አማራን የማውቀው ሀገር ወዳድ ሀገሩን አሳልፎ አሳልፎ ማይሰጥ በወደብ ጉዳይ ላይ ግን የማየውን ነገር የሚናገሩ ሰዎች ከመጡ እንግዲህ በዚህ በዚህ ሞጣን አደንቀዋለሁ። ሞጣ በዚህ ታደንቀዋለ ሞጣ ምን ያለው ምን ጥቅም እንደሌለው በደንብ አድርጎ ያህል አማራ ትክክለኛ ፖለቲካ የምትችሉ ከሆነ አማራ ሀምሳ ሚሊዮን ነው ትላላችሁ፣ አርባ ሚሊዮን ነው ትላላችሁ። ያለው እንዴት አስር ሚሊዮን አማራ ማሳመን ያቅታችሁ ስማቋስችን እንዴት ከሀምሳ ሚሊዮን አማራ ሀምሳ ሚሊዮን ላድርግላችሁ፣ ሀምሳ ሚሊዮን አማራ አስር ሚሊዮን አማራ ተበድለናል ብለው ማሳመኑ አቃታችሁ። ምክንያቱም ያዞውን ባስ ስለሆነ ነው። እውነቴን ነው። ያ ዞምባ ስለሆነ ምክንያቱም ለጥምቀት ለጭፈራ ለገድል ለምን ለምን ሲሆን አማራ ክልል ለመሄድ ምንም ችግር የለው። ዝ ዩጋር ፕራብሌም ምንም ችግር የለው። አማራ ክልል ላይ ሄደ የፈለግከውን ባህል አክብረ የፈለግከውን ነገር አድርገ መምጣት ይችላል። ውጭ ግን ቻፓ ለመስሪያ ገንዘብ ለመስሪያ ግን ምን እንትን አለ ከአማራ ጋር እንትን አለ መልሳችሁ ጌም ትጫወታላችሁ ያለምንም ሀሳብ ለአማራ እንሞትለታለን ድምፅ እንሆናለን የምትሉ ሰዎች እዚሁ ጋር ጌም ትጫወታላችሁ ውሸታም ናቸው ውሸታ ስለዚህ የአማራ ልጆች አትሽ ወዱ ለአማራ ልጅ የሚጠቅመው ሰላምና በሀገሩ ላይ በደንብ መኖር ነው ኢትዮ ሶስት ስልሳ የምታዩትን ሆኗል። የአማራ ልጅ የጀርባ አጥንት ነው ያለው። ኢትዮ ሶስት ስልሳ አሁን ደግሞ ምን በሉ መጣ። ስሙ ጠፋኝ። ሰገነት፣ ሰገነት ኢትዮ ሶስት ስልሳ ብሎ መጣ። ሰገነት ኢትዮ ሶስት ስልሳ ሰገነት ኢትዮ ሶስት ስልሳ፣ ሰገነት ሰገጤ ሶስት ስልሳ ብሎ መጣላችሁ። አፉም ዓይናቸውም በጨው በጨዋት ወይ የሚኖሩ ናቸው። እና በሀገራችሁ ጉዳይ ማነችም እንትን አትበሉ። ያንን ነው የምለው። አብዛኛዎቹ እዚህ ጋር የሚሳደቡት የአማራ ልጆች አይደሉም፣ ኢትዮጵያውያን አይደሉም። በኢትዮጵያ ስም የሚነግዱ የሻእቢያ ቅጥረኞች ናቸው። ሻእቢያ ደግሞ ምንም አቅም የሌላት እምብለ ባጃጃ ባለ ጋሪ ናት። ጋሪ ገፊ ናት። ሻቢያ ምንም አቅም የላትም። ዋቅሽ አለው እናቱ። ዝም ብለሽ አታካብጂ፣ ሂጂ እና ተዋጊያ ሄደች። ለምን አትዋጊም ታዲያ? አቅምሽን ማሳየት እዚህ መጡ መንቦራጨቁ ምን ዋጋ ያለው? ለምን አትሄጂም? ሄጂ እህቶችሽ ኢትዮጵያ ላይ ቢዝነስ ይሰራሉ። አንቺ ፋኖ ፋኖ ትያለሽ፣ እህቶችሽ እያመለጡ ነው። እህቶችሽ ቆንጆ ቆንጆ ቢዝነስ አላቸው ኢትዮጵያ የማውቀው። አንቺ ዝም ብለሽ ትበጠረቅ ያለሽ ይሄ ነው፣ ወደ ኋላም ያስቀረሽ ያንን ነው ምለው ቺን ያህል ስለ ሀገራችን ካልን በቻችን ያህል ፖለቲካ ከሰራ በቂ ነው። እኔ ቁጭ ብዬ እየጠበኩኝ አንተ ፖለቲካ ትሰራለህ በቂ ነው፣ በቂ ነው ይበቂ። እውነት ነው፣ እውነት ነው።